ሌሎችም ሰዎች እንደዛው የጭራሽ ትግርኛ ተናጋሪዎች በእስር ቤት ውስጥ አልገቡም። ጭራሽ ሆኑ ሊሎት አይችልም። ለምንድን ነው እርስዎ በሌሎች ሰቆቋ የሚያሾፉት? ነበር እንደዚህ ይዘነዋ ድሲል ነበር። ለምሳሌ ያኔ ለምን አልተቃወሙ? በጣም ጥሩ። ምናልባት ያኔ ለእድሜ አልደረሰም ነበር። ይኸውልሽ አሁን ይቃወማል። በጣም ነው የምቃወመው። በጣም ተጋጋለን። ለእኔም ይቅርታ አድርጉ። እኔ በላይ በላይ አደራረብኩት ጥያቄዎቹን። በጣም ይቅርታ። አይምን ቤተ እምነትና ቤተ መንግስት የሆነ ደረጃ ላይ የተደበላለቀበት መንገድ እንዳለ ነው የሚሰማኝ። የእምነት ሰዎች ቤተ መንግስት አካባቢ ገብቶ የሚያማስሉበት ሁኔታ እንደተፈጠረ ያው ግልጽ ነው፣ የአደባባይ ሀቅ ነው። እነሆ አዲስ ነገር ከቴምር ፕሮፐርቲስ በታላቁ አፍሪካ ህብረት ፊት ለፊት ወይም ከብስራት ፌማ ጠገ የፋሲካ በዓሉን ምክንያት በማድረግ ባለ ሁለትና ባለ ሶስት መኝታ አፓርትመንቶችን ለሽያጭ አቅርበናል። ቀድመው ለሚመጡ አስር ደንበኞች ብቻም፣ ባለ ሁለት መኝታ 91 ካሬ ሜትር በ973 ብር ቅድመ ክፍያ፣ ባለ ሶስት መኝታ 130 ካሬ ሜትር በ1 ሚሊዮን 391 ብር ቅድመ ክፍያ ብቻ ቤትን የግለው ያድርጉ። 60 ሲከፍሉ ተጨማሪ 40 የሚያሳስቡትን ጥቅናሽ ያገኛሉ። አቶ ጌታቸው ለብቻ ጠርተን ማውራታችን እዚህ ጋር ምንም ትርጉም የለው። ምክንያቱም አቶ ጌታቸው አንድ ሰው ነበሩ እንጂ ሁሉም ሰዎች አልነበሩም። ኢህአዴግ የሚባል ስርዓት ከቀበሌ እስከ ፌዴራል የራሱ የሆነ መዋቅር፣ የራሱ የሆነ ሲስተም የነበረው ነው እና አንድ ሁለት ብለን የማንጨርሳቸው በርካታ ሰዎች እዚህ ውስጥ እንዳሉ ይገባኛል። በትልቁ ደግሞ አሁን ለውጥ አመጣን የሚሉ ሰዎች እዚህ ውስጥ ለረዥም ዓመታት ተዋናይ፣ ዋና ተዋናይ የነበሩበት በመሆኑም አያስኬደንም። አሁን ሊያስኬደን የነበረው አንድ ነገር አለ። እሱም ይሄ ብሔራዊ መግባባትና እርቅና ፍቅር የሚባለው ነገር በእውነት መለሳል፣ ደርግ ሲያሾፍ የነበረውን ነገር አስታወሱኝ። እርሱ ወንበዴዎቹ፣ ወመኔዎቹ፣ ዱርዬዎቹ እያለ አልቀረለትም ከመባረር አልቀረለትም። ልክ እንደዚሁ በዚህ ቋንቋ ነበር ይገልጽ የነበረው አይደለ? ካልሳሳትኩ ወያኔን ይገልጽበት የነበረው መንገድ፣ የወጣቶቹን እንቅስቃሴ ይገልጽበት የነበረው፣ ትግሉን ሲያጣጥጥበት የነበረው መንገድ እርስዎ የተጠቀሙት ቋንቋ ነው። እንደ ነገር ኮት ያን ስርዓት ጥሎ ህልም በሚመስል ሁኔታ ታግሎ ተቀመጠ አሁንም ተመሳሳይ ሁኔታዎች ነው የተደረጉት። ትንሽ ወጣ ስላለብኝ ወይም ደግሞ ከእውነታው ጋር ማሄድ ንግግር ስለተናገሩ ነው። አምባገነን ስርዓት እንደነበረ እርስዎ ይክዳሉ። በዚህ በነበረው ጊዜ ላይ ኢህአዴግ አምባገነን አልነበረም ብለው ይክዱኛል። ይሄን እኮ ራሳቸው ህዋቶችም እንኳን እኔ አቶ ጌታቸውን ሳናግራቸው እርሳቸውም እንኳን አልካዱኝም። እርስዎ አዲስ ካድሬ መኖት ነው ማለት ነው። ምንድ ነው መሰለሽ አሁን ነበረና አለ በሚለው ላይ ማልስማማው ነገር ና አሁን፣ አንድም ንግግሬ ላይ የህወሀትም የኢህአዴግም ጠበቃ ለመሆን አልሞከርኩም። የእኔ ጥብቅና ፍትህ በተመለከተ ነው። ፍታዊ የሆነ አካሄድ ሊኖረን ይገባል ነው። ወንጀለኛን በተመለከተ ፍታዊ እንሆን ነው። አንዱ ወንጀለኛ ንጹ፣ አንዱ ወንጀለኛ ደግሞ ወንጀለኛ የሚሆንበት ወይም ደግሞ ተወቃሽ በሚሆንበት አካሄድ ሌላ ትርጉም ነው የሚሰጠው ነው እንጂ ወንጀለኞቹን ለመጣበቅ አይደለም። የነሱ ጠበቃ አይደለሁም ሲጀመር። ነገር ግን በአይናችን እያየን ግዙፍ ስልጣን የነበራቸው በዛው በ27 አመት በሚባለው ጊዜ ግዙፍ ስልጣን የነበራቸው ሰዎች በጀግናው ረድፍ፣ ሌሎቹ ደግሞ በዛው አካባቢ የነበሩ ሰዎች ደግሞ በወንጀለኛና በተፈላጊ ረድፍ ተሰልፎ ሲታይ ይሄ አቶ አብዲ እንዳሉት ከፍየለዋ በላይ ነው የሚያስብል ነው። ግልጽም ነው፣ ለማንም አለ ለተራ ሰው ግልጽ ነው። እንኳን ፖለቲካን ለሚከታተል ሰው ይሄ ጉዳይ የፖለቲካ ሳይሆን የብሄረሰብ ጉዳይ መሆኑ ለማንም ግልጽ ነው። የተወሰኑ የብሔረሰብ አባላት፣ በስልጣን ላይ የነበሩ የብሔረሰብ አባላት ንጹህ ናቸው፣ እንደውም ለውጥ አምጪ ናቸው፣ በዛው አካባቢ የነበሩ የአንድ ብሔረሰብ ሰዎች ደግሞ ወንጀለኞች ናቸው የሚለው ካቴጎሪካል የሆነ አካሄድ ትርጉሙ ለማንም ግልጽ ነው። በተለይ ለተጠቂዎች ግልጽ ነው። ስለዚህ የተጠቂና የአጥቂ ፖለቲካ እንዲቆም ካስፈለገ የምናልፍበት መንገድ ወይ በፍትህና በእርቅ መሆን አለበት ወይ በእርቅ መሆን አለበት ወይም ደግሞ በፍትህ መሆን አለበት። ፍትህ ነው ከተባለ ያው ሁሉም ወንጀለኞች እኩል ናቸው በሚል መስማማት አለብን። በእርቅ ከተባለ ደግሞ አጥፊዎች ያው ይቅርታ የሚጠይቁበት ስርዓትና በራሱ መንገድ መሄድ መቻል አለበት እንጂ ይሄ ለያይቶ መሄድ መልእክቱ ግልጽ ስለሆነና አደገኛ ስለሆነ ነው። እኔ የሚመለከተ እንጂ የህወሓት ወይም የኢህአዴግ ጠበቃ ስለሆንኩኝ አይደለም። አቶ ክብሮ እባክዎ እኔ በጣም እውነት ስለምወድ ነው። እርስዎ በነበሩበት ወይም በሚያስታውሱበት ለፖለቲካ አቅም በደረሱበት ሁኔታ ህወሓት የበላይነት አልነበረም ወይ? ይህንን እኮ እነሱም እኮ ራሳቸው ይክዳሉ ወይ? በስልጣን የበላይነቱን ይዘውት አልነበረም ወይ? ሌሎቹንስ ለጥቅማቸው እንዲላላኳቸው ሲያደርጉ አልነበረም ወይ? ይህንን ብቻ እንነጋገረን። መላላክ እኮ በራሱ ወንጀል ነው፣ ትልቅ ወንጀል፣ ለዛውም ማለት ነው። አውቆ ለጥቅሙ ሲላላክ የነበረ ሰው አይ አሁን ተልኬ ነው እንጂ ያኔ ንጹህ ነኝ ቢል ማን ነው የሚያምነው? ለአቅመ አዳም የደረሰ 18 የሞላው ለዛ ደግሞ ዶክተርና ፕሮፌሰር ከፊት ለፊቱ ያስቀመጠ ሰው ስላላክ ነበረ ካለ ነበርኩኝ ካለ ማን ነው የሚያምነው? ይሄ በፍትህ ቋንቋ ዋጋ የሌለው ነገር ነው። ስለዚህ ላኪውንም ተላላኪ በፍትህ በሚሰጠው መንገድ የራሱ ዋጋ ያገኛል እንጂ ላኪው ወንጀለኛ ተላላኪው ደግሞ ጀግና መሆን አይችልም። ትግራይ የትግራይ ቅር ያደርጉልኝ፣ የህወሓት የበላይነት እንደነበረ ከተማመንን እንኳን በቂ ነው። አሁን ችግር እየሆነ ያለው የፖለቲካው ነው። አላማው ኦሮማራ በሚል ስብስብ ማንን ማጥቃት እንደነበረ ለሁላችንም ግልጽ ነበር። ስለዚህ እየተቆጣን ያለ ነው እንደ ህወሓት ሳይሆን እንደ ትግራይ ተወላጆች የሚያስቆጣ የታሪክ ክስተት ተፈጥሯል። አብራርተው ያስቀምጡልኝ፣ እባኮታቱ ክብሮ ስለሚጠቅመን ነው። ኦሮማራ በትግራይ ህዝብ ላይ አመጣ የሚሉትን ቁጣ ቁጭ አርገው አስቀምጠው ይንገሩ። ምንድን ነው ያ በዛ ጉባኤ ውስጥ ነበርሽበት መሰለኝ እና ምንድን ነው? ምክንያቱም ይሄ ግልጽ ነው ለማንም ግልጽ ስለሆነ ነው ሲጀመር ይሄ ማለት ህጋዊ ያልሆነ ያልተቀደሰ ጋብቻ ምንን ለማምጣት ነበረ የታሰበው ብለን ስናስብ ግልጽ ነው፣ ግልጽና ግልጽ ነው። ህወሓትንም ለማጥፋት አይደለም የታሰበው የትግራይን ህዝብ ለማጥፋት መሰረት ያደረገ አንድ ሁለት ሶስት እያሉ ቢያንስ ሶስት ምክንያቶችን ያስቀምጡልኝ የትግራይን ህዝብ ለማጥፋት ነው ይሄ የተፈበረከው፣ ካሉኝ ከዛ የሚያስማማንን ነገር እንነጋገር። እኔ ግን የሚገባኝ አምባገነን ስርዓትን ለማስወገድ ያ ስርዓት አምባገነን ነበር። ሴቶችን ሊደፍሩ ወንዶች ተደፍረዋል በወንድ ሳይቀር እስር ቤት ውስጥ አላግባብ ሰዎች ተደብድበው ነበረ ሞተዋልም። ስለዚህ ያንን ለመቃወም ነው እንጂ የትግራይ ህዝብ ላይ በዘራ ጠፋለሁ የሚል እንቅስቃሴ ከነበረ ምናልባት እርስዎ ያውቁ ይሆናል ከኔ የተሻለ አንድ፣ ሁለት፣ ሶስት። ይሄ ያው ግልጽ ነው ብዙ ማስረጃዎች ማቅረብ ይቻላል። ቅድም ያልሻቸው እንደዚህ ወንዶች ተደፍረዋል፣ ሴቶች ተደፍረዋል የሚለው ነገር እንግዲህ የአንቺ ሀሳብ ነው የአንቺ ያየሽው ነገር ሊሆን ይችላል። አይወጥተው እኮ የተናገሩት ሰው አዎ፣ እነሱ ስለተናገሩ ብቻ እውነት ነው ማለት አይደለም፣ ወይም ደግሞ ስላልተናገሩ ግፍ አልተፈጸመ ማለት አይደለም። አሁን ግፍ ነበረ በሚል ተስማምተናል። በሀገራችን ውስጥ ግፍ ነበረ ከጫፍ እስከ ጫፍ አንድ ቦታ ኖሮ ሌላ ቦታ ላይ ጥሩ ነገር አይደለም የነበረው። ስለዚህ ሁሉም ቦታ ላይ ችግር ከነበረ ለሁሉም የሚሆን መፍትሄ ማበጀት ነበረብን። ይሄ የፖለቲካው የቤት ስራ መሆን ነበረበት እንጂ የተወሰነውን የህብረተሰብ ክፍል እንደ ታጋይ የተወሰነው ደግሞ እንደ ጥፋተኛ፣ ወደ ኋላ ልመልሶት ነው እንደገና። ጥያቄውን እየሳቱ ነው አቶ ክብሮም፣ የትግራይህን ህዝብ ለማጥፋት ነው ያስባሉትን ሶስት ነጥቦች ቢያንስን ይፈልጋሉ ያስቀምጡ። ይህንን ማስረጃ ላምጣ፣ አንደኛ ኢሳት አሁን የለውጥ አርበኛ ከሆነው ሚዲያ አንዱ ኢሳት ነው። ኢሳት ውስጥ የነበሩ ትልልቅ ፖለቲከኞች ደግሞ በሀገራችን የፍኖተ ካርታ ቀያሾች እንደሆኑ በአደባባይ እየተናገሩ ነው። መንግስትም ይሄ አለመሆኑን አላስተባበለም። ስለዚህ ያላስተባበለው ነገር እንደ ሀቅ እንወስደዋለን ማለት ነው። እዛ ጋር የተገለጸው ነገር በቪዲዮ ስለሆነ ግልጽ ነው። ዘጠና አምስት ሚሊዮን ህዝብ አምስት ሚሊዮን የትግራይ ህዝብ ማጥፋት እንዳለበት የተነበረው ኢሳት እዛው ውስጥ እንዳለበት ነው የሚገባኝ። የዛው ስብስብ አንድ አካል ነው። ምክንያቱም የሚታየው ብቻ አይደለም። አሁን ማየት ያለብን የማይታየው ጋ ብቻም ማየት መቻል አለብን። ስለዚህ ኦሮማራ እዚህ ውስጥ እሳት ከሌለ ማንም አልነበረም ማለት ነው እና በተቃውሞው የነበሩ ሀይሎች የኦሮሞና የአማራ ሀይሎች ተሰባስበው የፈጠሩት ጊዜያዊ ሽርክና ነው። ያ ጊዜያዊ ሽርክና አሁን በህይወት ያለ አይመስለኝም። ምክንያቱም የጋራ ጣላት እንጂ የጋራ ወዳጅ ስላልነበረው በጊዜ ሂደት ራሱ ተፈረካክሶ የጠፋ ነው የሚመስለኝ። እንደው የሚያስፈራው እርስ በርሱ እንዳይባላ የሚያስፈራ ታሪክ ነው ያለው እና አሁን የትግራይን ህዝብ ለማጥፋት የተደረገ ጥረት አልነበረም ብለን ካሰብን ከነበረ ሁኔታ ጋር መጣላት ነው አንደኛ ይህን ያነሳውልች ነገር አለ የኢሳት ሁለተኛ ደግሞ በሁሉም የኢትዮጵያ ቴሌቪዥን ጣቢያዎች በተመሳሳይ ሰዓት እንዲለቀቅ የተደረገ ዶኩመንተሪ አለ እዛ ዶኩመንተሪ ውስጥ ያም ሌላ የኦሮማራ ዶኩመንተሪ ነው እዛ ውስጥ የነበሩት ምንድን ናቸው? ተበዳዮቹ ኦሮሞና አማራ እየተመረጡ ተበዳይ ሆኖ ተውነዋል። በዳዮቹ ደግሞ ትግርኛ ተናጋሪ እንደሆኑ ተነግረዋል ማለት ነው። በዚህ ድራማ ውስጥ ያለው ስህተት ምንድን ነው? ሰዎቹ ተበድሎ ሊሆን ይችላል፣ ነገር ግን እንደ ኢትዮጵያ ከሆነ እያሰብነው ያለነው እንደ ኦሮማራ ከሆነ ትክክል ነው። እንደ ኢትዮጵያ ከሆነ ያሰብነው እዚህ ውስጥ የተበደለ አፋር፣ የተበደለ ወላይታ፣ የተበደለ የትግራይ ሰው ማምጣት ይቻላል የተበደለ የትግራይ ሰው አናቀም ብሎ ቢያስቡ እንኳን እኛ ልንተባበራቸው ነበር። ብዙ የትግራይ ሰዎች ብዙ በደል ደርሶባቸው እዚህ ድራማ ውስጥ መከተት ይችሉ ነበር ለፊልሞ ፍትሐዊነት ሲባል ማለት ነው። በሌላ አገላለጽ ከበዳይ ወገን ትግርኛ ተናጋሪ ብቻ የሆነበት ድራማ የሚታሰብ አላማ ስላለ ነው እንጂ በዚህ ሀገር ትግርኛ ተናጋሪ ብቻ ነው የነበረው በዳይ በሚል ልንስማማ አንችልም። ምክንያቱም በየክልሉ አማራ ክልል ብንሄድ ብአዴን እንደ ገዢ ነው የነበረው ኦሮሚያ ብንሄድ ኦህዴድ ገዥ ነው የነበረው። ስለዚህ ህዝቡን ወርደሽ ብትጠይቂው አንድ የኦህዴድ ባለስልጣን አልበደለኝም የሚልሽ አይደለም። ስለዚህ በደሉ የጋራ ከነበረ በዳዮችም የጋራ ነበሩ፣ ተበዳዮችም የጋራ ነበሩ። ነገር ግን ፊልሙ የራሱ አላማ ስለነበረው ማጥፋት የሚፈልገው ኃይል ስለነበረ ፖለቲካ ኃይል ብቻ ሳይሆን ህዝብ ስለነበረ ያ ድራማ እንዲተወን ተደረገ። ደስ የሚለው ነገር የኢትዮጵያ ህዝብ ረዥም ጊዜ አብሮ በመኖሩ ምክንያት ይህንን ጥሪ አልተቀበለም። ብዙዎቻችን ለኢትዮጵያ ህዝብ ያለን ክብር ከዚህ ይመነጫል። መንግስት እንደነገረው ቢሆን ኖሮ በነገታው ጎረቤቱን ማረድ መቻል ነበረበት። ነገር ግን እኔ እንዳየሁት ራሱ ብዙ ሰዎች አዝነዋል። ይሄ ድራማ ለምን ተሰራ? ምክንያቱም እውነታውን የሚያሳይ አይደለም። ሰው በነበረበት ስሜት ይህንን ማድረግ ሩዋንዳ ላይ ከዚህ በላይ አልተሰራም። ስለዚህ ያልጠፋ ነው በእግዚአብሔርና በህዝቡ ሀይል ነው እንጂ ያለው ስብስብ ቅድም የድርዮች ስብስብ ያልኩት ይህንን ህዝብ ለማጥፋት ተነሳስቶ እንደነበረ ምንም ጥያቄ የለውም። የእኛም ትግል የስልጣን ትግል አይደለም፣ ከዛ የላቀ ነው። በነበረው የፖለቲካ ሁኔታ ከስልጣን ትግል ወደ ህልውና ትግል ከፍ ያለ ነው ማለት ነው። ለዚህም ነው አቋማችንን ግልጽ እያደረግን ያለነው። ይሄ ማለት ግን ህወሀትን ለመከላከል ወይም ደግሞ ከህወሀት ፍቅር የሚነሳ አይደለም፣ ግልጽ የሆነውና መሬት ላይ ያለውን ሁኔታ የሚያሳይ ነው። ስለዚህ ከዚህ በመነሳት ህዝቡ ቢቆጣና ከዛ በላይ ቢሰማው ምንም የሚገርም ነገር አይደለም። እና አሁን ለውጥ መጥተዋል የሚለው ነገር መሰረት እንደሌለው ጭራሽ ብዙዎችን አደጋ ውስጥ የከተተ አካሄድ እንዳለ ማንም ሰው መረዳት ያስፈልጋል በሚል መስማማት ያለብን ይመስለኛል። ተደፍረናል በሚሉ ሰዎች እያሾፉ ነው እንደዚህ አይነት ነገር ሰዎች መጥተው ስለተወኑ ወይም ሰዎች መጥተው ድራማ ስለሰሩ እያሉ ነው። ነገር ግን ደግሞ በርሶ ደግሞ በፋንታውት ፓርቲው ፓርቲው ይህንን ነገር ይዞ ደግሞ እንቅስቃሴ ጀምሯል። ለምሳሌ የትግራይ ሰዎች በሙሉ በእስር ቤቱ በትግርኛ ቋንቋ ተናጋሪዎች ተሞላ የሚል አንድ እንቅስቃሴ አለ። የእርስዎን ፓርቲ እዚህ እንቅስቃሴ ውስጥ ያለ ይመስለኛል፣ ምክንያቱም ባልደርባው ሲናገር ስለሰማሁት። አንድ ቃለ መጠይቅ ላይ እርስዎ ታስረናል አሁን እያሉ እኔ አይደለም አልታሰሩም በጭራሽ፣ የትግርኛ ተናጋሪዎች በእስር ቤት ውስጥ የለም ልሎት አልደፍር። ሌሎችም ሰዎች እንደዛ ጭራሽ ትግርኛ ተናጋሪዎች በእስር ቤት ውስጥ አልገቡም ጭራሽ ሆኑ ሊሎት አይችልም። ምንድነው እርሶ በሌሎች ሰቆቃ የሚያሾፉት? አና በማንም ሰቆቃ ማሾፍ አያስፈልግም። ይሄ ሰብአዊነትም አይደለም፣ ፖለቲካም አይደለም። እኔ ድራማ ያልኩት የደራሲዎቹን ነገር ለማውራት ነው እንጂ ሰዎቹ አልተበደሉም አላልኩም። ምክንያቱም አካላቸውም ላይ የሚታይ ጉዳት ነበረባቸው ያንን ጉዳት በዛ ጉዳት ማሾፍ ማለት ከማናችንም የሚጠበቅ ነገር አይደለም። ነገር ግን ፕሮዲሰሮቹ ይህንን ሲያስቡት እንደ ድራማ ነው ያሰቡት። አንዳንድ ጊዜ ድራማ ባለው ችግርም ተነስተሽ ድራማ መስራት ትቻለሽ። ሰዎች የተመረጡበት ምክንያት ለፕሮዲሰሮቹ ድራማ ሲባል ነው። ተጎጂዎች ናቸው፣ ግን ደግሞ ፕሮዲሰሮቹ ለሚፈልጉት ድራማ ተዘጋጅቶ ነው የቀረቡት። ድራማ ባይሆን ኑሮና የፍትህ ጉዳይ ቢሆን ኑሮ ያቋርጦት ነው። ቀደም ብሎ እንደውም እቺ የዶኪመንታሪ ጉዳይ የመጣችው የተወረሰችው የሚባለው ሰዎች ሲያስቀምጡ ሰማው ከራሱ ከህወሓት ነው። እና ለምሳሌ ደርግን የደርግን ሁኔታ ለማጣጣል የደርግን ትግል ማሳየት ለማሳየት ብለን እንቁጠረው። ማጣጣል የሚለው ጥሩ አማርኛ አይደለም። እነዛን ዶኪመንታሪዎች ሲሰራ ቆይቷል። ኦነግ ሲያሸብር ነበረ፣ ምንትን ሲያደረግ ነበረ፣ በዚህ በኩል ህው ሲገባ ነበረ እንደዚህ ሽብር ነበር እንደዚህ ይዘ ነው አድሲል ነበር። ለምሳሌ ያኔ ለምን አልተቃወሙ? በጣም ጥሩ። ምናልባት ያኔ ለእድሜም እድሜ የማልደረሰም ነበር ይሆናል። አሁን አቃወማለሁ፣ በጣም ነው የምቃወመው። ነገር ግን ስህተት ከሰራ ይልቅ ስህተት የደገመ የበለጠ ስህተተኛ ነው። በህግ እንኳን ስታዩ የህግ ባለሙያዎች እንደሚሉት መጀመሪያ ጥፋት ማጥፋትና ከዛ ያንን ጥፋት ለመበቀል። እነሆ አዲስ ነገር ከቴምር ፕሮፐርቲስ በታላቁ አፍሪካ ብረት ፊት ለፊት ወይም ከብስራት ኤፍ ኤም አጠገብ የፋሲካ በዓልን ምክንያት በማድረግ ባለሁለትና ባለሶስት መኝታ አፓርትመንቶችን ለሽያጭ አቅርበናል። ቀድመው ለሚመጡ አስር ደንበኞች ብቻም ባለሁለት መኝታ 91 ካሬ ሜትር በ973 ሺህ ብር ቅድመ ክፍያም፣ ባለሶስት መኝታ 130 ካሬ ሜትር በ1 ሚሊዮን 1190 ብር ቅድመ ክፍያ ብቻ ቤትዎን የግለው ያድርጉም። 60% ሲከፍሉ ተጨማሪ 40% ቅናሽ ያገኛሉ። የሚሰራ ስህተት ሁለቱም እኩል ላይ አይሆንም። ምክንያቱም የመጀመሪያው ጥፋት ባለማወቅም ሊሆን ይችላል፣ ሁለተኛው ግን ሆን ተብሎና ታቅዶ ስለሚሰራ ያ የበለጠ በተመሳሳይ የጥፋት ደረጃ ሆነው እንኳን ሁለተኛው ነው የበለጠ ጥፋት የሚሆነው። ምን ለማለት ነው? ትናንት የነበረው ጥፋት ዛሬ ላይ ምን ደግመው ከሆነ ለውጡ ምን እጓ ነው? ስለዚህ ዛሬ ላይ ያለው ጥፋት ስናወቅስ ትናንት የነበረውን ጥፋት እየደገፍን አይደለም። ያለፉት ጥፋቶች በግልጽ ቋንቋ ጥፋት እንደነበሩ መናገር ይቻላል። እንደነዚህ አይነት ድራማዎች ብዙ ሰዎች እኮ ያለአግባብ ታስረዋል፣ ያለአግባብ ተገርፈዋል። አሁን ገራፊያቸው ላይ ነው እየተነጋገርን ያለው ነው እንጂ ሰዎች እኮ አልተገረፉም አላለም። ነገር ግን ይሄ ግርፊያም የሆነ ሞት ወይም ግድያ የነበረው በስርአቱ ኢህአዴግ በሚባል ስርአት በሚደረግ ነው እንጂ ሆን ተብሎ አሁን ዶክመንተሪ ላይ እንዳየነው በተመረጡ ሰዎች አይደለም። ወይም ደግሞ ያ የብሔረሰብ መልክ እንዲያሳይ ነው የተደረገው። የስርዓት መልክ ቢያሳይ ኖሮ ደርግ እንደሚባለው ለምሳሌ ደርግ ብሔረሰብ የለውም። ነገር ግን ቋንቋ ብሔረሰብ ነው። ትግርኛ ተናጋሪ ስትይ ምንም ሌላ ጥያቄ የለውም። ይሄ የስርዓትና የአይዲዮሎጂ ጉዳይ አይደለም። የብሔረሰብ መጠሪያ ነው ትግርኛ ምናልባት ትግርኛ በመናገራቸው ጠቅላይ ሚኒስትሩም ትግርኛ ተናጋሪ ናቸው። ህወሀትም ኦነግን ሲያጥላላ ሲያ ጥላላ ስለነበረ በኦሮምያ እያቀረበ ስለነበረ እርሱን ለምን አይተ አለማወቅ ነው ብለው ውርሶ ቅርስ ብለው እነሱ ግን አለማወቅ ነው አላሉ ይዘናል፣ ደርሰንባቸዋል፣ እንተን ብለናቸዋል በዚህ በኩል ሲመጡ ምናምን የሚሉ ኦነግን ያጥላላው ያው የስትራቴጂ ጅልነት ስለነበረበት ነው እንጂ ህወሀትና ኦነግ መካካዳቸው ትልቅ ኪሳራ ነው ለህወሀት ራሱ ማለት ነው። ጭራሽ በስራ ከማይመስሉት ጋር ጊዜው ያጠፋ እና የከሰረበት ታሪክ ነው። ነገር ግን ይሄ ብቻ ሳይሆን በማናቸውም ሰዎች ላይ መደረግ ያልነበረበት ነው። ያ የተደረገውና በዛን ጊዜ የተደረገው በኢህአዴግ ጊዜ ወይም ደግሞ በ27 ዓመቱ የተባለው አሁን ኢህአዴግ የትጋ ኢህአዴግ ነበረ የትጋ ኢህአዴግ አለ የሚለው ነገር መለየቱ በጣም አስቸጋሪ ሆነዋል። ምክንያቱም አሁን ያለውም ኢህአዴግ ነኝ ነው የሚለው ድሮም የነበረው ኢህአዴግ ነው። አሁን የትኛው ነጩ ኢህአዴግ ጥቁሩ ኢህአዴግ ብለን ነው የምንጠራው፣ ምን እንደምን ነው አላውቅም። ግን ያለፈው ኢህአዴግና አሁንም ያለው ኢህአዴግ የሚሰሩ ስህተቶች በይዘትም በመልክም ምንም ልዩነት የላቸው። ያኔ ዶክመንተሪ ይሰራ ነበር፣ አሁንም ዶክመንተሪ ይሰራል። ምናልባት አሁን ለየት የሚያደርገው ምንድን ነው? ያ ዶክመንተሪ ሆን ተብሎ ሌላ መልክ እንዲይዝ በመደረጉ ብቻ ነው። ከዚህ በፊት የነበረው ዶክመንተሪ ስልጣንን ለማራዘምና አምባገነናዊ ስርዓቱን ለማስቆየት የሚደረገው ትግል ነበረ። አሁን በቅርቡ የተደረገው ዶኩመንተሪ ግን ከስርዓት ባለፈ ብሔረሰባዊ መልክ ለማስያዝና የሆኑ ብሔረሰቦችን አስተባብረው በሆነ ብሔረሰብ ላይ ለማዘመት የተደረገ የዘመቻ ጥሪ አድርጌ ነው የማስበው። መልካም። እንግዲህ በጣም ተጋጋልን። ትንሽ ሰክን የሚያደርጉ ጥያቄዎች ያስፈልጋሉ። በጣም ተጋጋልን። ለእኔም ይቅርታ አድርጉልኝ፣ በላይ በላይ ያደራረብኩት ጥያቄዎችን በጣም ይቅርታ። እንግዲህ አሁን ላይ እርሶ ከትግራይ ስለሆኑ የመጡትም የትግራይ ብሄርተኛም ስለሆኑ አደለ፣ ካልተሳሳትኩ ለትግራይ ህዝብም የሚታገል ፓርቲ ስለሆነ ያሉት፣ አንድ ጥያቄ ማንሳት ፈልጌ ነበር። ሰሞንኛ ትኩሳት ነው። ይህ ሰሞንኛ ትኩሳት የኢትዮጵያ ኦርቶዶክስ ቤተክርስቲያንን በተመለከተ ነው። እስከማውቀው ድረስ ደግሞ በሰሜን በተለይ የትግራይ ህዝብ በኦርቶዶክስ እምነት ተከታይ ነው እና ይህን ሰልፍ ያልወጣበትና የሰልፉን ተቀላቅሎ ይጠበቅም ስለነበረ ያልተካተተበት ምክንያት ምንድን ነው? በደርሰብኛል ብሎ አያስብም ወይ? ከዚህ ከኦርቶዶክስ ቤተክርስቲያን ጋር በተገናኘ ባኮ ከዛ ስለመጡ ነው። በጣም ጥሩ። ምንድን ነው አሁን ምናልባት የሰልፎቹ ዓላማ እኔ አልገባኝም፣ እውነት ለመናገር ማለት ነው። ሰው ለምን ሰልፍ እንደሚወጣ ብዙም ግልጽ አይደለም ለእኔ። ቤተ እምነቱ አካባቢ ያሉ ሰዎችም የሚያነሷቸው ጥያቄዎች የራሳቸው ጥያቄዎች ናቸው። ፍታዊ ሊሆኑ ይችላሉ፣ ላይሆኑም ይችላሉ። እዛ አካባቢ ያለ ሰው ነው የሚያውቀው። ነገር ግን የትግራይ ህዝብ ደግሞ ያልወጣበት ምክንያት ለእኔም እንደዚህ ነው ብዬ መናገር አልችልም። አንድ መናገር የምችለው ነገር ምንድን ነው ቤተ እምነትና ቤተ ክርስቲያን፣ አይምን ቤተ እምነትና ቤተ መንግስት የሆነ ደረጃ ላይ የተደበላለቀበት መንገድ እንዳለ ነው የሚሰማኝ። የእምነት ሰዎች ቤተ መንግስት አካባቢ ገብቶ የሚያማስሉበት ሁኔታ እንደተፈጠረ ያው ግልጽ ነው፣ የአደባባይ ሀቅ ነው። ስለዚህ ያ ህገ መንግስቱም እንዳለ የመንግስትና የሃይማኖት መለያየትን የሚያስቀር አደገኛ አካሄድ ነው። ነገር ግን የሃይማኖት ሰዎች የኦርቶዶክስም ሊሆን ይችላል፣ የፕሮቴስታንትም፣ የእስልምናም ሊሆን ይችላል፣ ጥያቄዎች ካሏቸው ጥያቄዎቻቸውን በሰላማዊ ሰልፍ የማንሳት መብታቸው የተጠበቀ ነው። ስለዚህ መብታቸውን አከብራለሁኝ። የጥያቄዎቻችን ይዘትና አይነት ግን ብዙም ስላልደረስኩበት እዛ ላይ መናገር አልችልም። ትግራይ ለምን እንዳልወጣም ትግራይ ለምን እንዳልወጣም፣ ምክንያቱም ለምን አልወጣም መባል የለበትም ባይዘወይ በቃ አልወጣም፣ መውጣት አልፈለገም፣ አልወጣም። አሁን የወጣው ነው ለምን ወጣ የሚባለው ቤተክርስቲያን ጉዳይ ስለሆነ በዛ አካባቢ ላይ በጣም አማኝ ሰዎች። ስለዚህ በጣም አማኝ ከሆኑ በጣም ማመናቸው ከተነሳ ሰላማዊ ሰልፍ የሚያስወጣ ነገር አልነበረም ማለት ነው። ነገር ግን እኔ እንደዛ ብዬ አላስበውም እምነት ውስጥ ፖለቲካ እንደገባ ነው የሚገባኝ። ምክንያቱም የእምነት ጉዳይ ቢሆን ኖሮ ሁሉም ከጫፍ እስከ ጫፍ ይነሳ ነበረ። ነገር ግን እምነት ውስጥ ፖለቲካ እንደገባ፣ ፖለቲካ ውስጥም እምነት ገብተዋል። ይሄ አንኮንስቲሽናል ነው፣ ህገ መንግስቱም ውስጥ የሚከለከል ነው። ለምሳሌ ዲያቆናትና ሸኮች ቤተ መንግስት አካባቢ ምን እንደሚያደርጉ እኔ አላውቅም። እሱ በጣም ችግር እንደፈጠረ ይገባኛል ማለት ነው። ዲያቆንና ሼህ ከሆነ ቤተክርስቲያንና ቤተ መስጊድ ነው ቦታው እንጂ ቤተ መንግስት አይደለም። ስለዚህ ቤተ መንግስት ያሉ ሰዎች እነዚህን ሰዎች ለምን እንደሚፈልጓቸው፣ ቤተ እምነት ወይም ደግሞ አማኞች ነን የሚሉ ሰዎች ደግሞ ቤተ መንግስት መመላለስ ለምን እንደሚፈልጉት ብዙ ግልጽ አይደለም። ስለዚህ ችግር ያለው ዚጋ ነው እንጂ የእምነት ጉዳይ ቢሆን ኖሮ እንዳልሽው የትግራይ ህዝብም ትልቅ እምነት ያለው ህዝብ ነው መነሳቱ አይቀርም ነበር ብዬ ነው ማስበው እና ከእምነቱ በላይ ፖለቲካና እምነት መቀላቀሉ በሁሉም አቅጣጫ አደጋ አደጋ እያስከተለ መሆኑ መረዳት ይቻላል ማለት ነው። ስለሚያስቆም መልካም። እንግዲህ በዚህ በፌዴራሊዝም ላይ በጣም ጥሩ እውቀት እንዳሉት አለቃ የነገረኝ ና በእሱም ጉዳይ ላይ ዘለግ ያለ ጊዜ እንደወስድ ነግሮኝ የነበረው። ለማንኛውም የምናንሳውና ና ፌዴራሊዝም ነው አሻጋሪ ፌዴራሊዝም ነው የሚያድንን ብለው እንደሚያምኑ ሰምቻለሁ። የተወሰኑ ቃለ መጠይቆችም እንደዛው አይቻለው። ና ለምንድን ነው እንደዚህ ብለው የሚያስቡት? ደግሞስ እውነት አህዳዊነት እንደገና ይመለስ ይሆናል ብለው ይጠረጥራሉ ወይ? ምንድ ነው አሁን ያው እውቀት አንጻራዊ ነው። የተወሰነ እውቀት ነው ያለኝ እንጂ በጣም በአዋቂነት መጠራ አይደለም፣ ምክንያቱም ብዙ አዋቂ ሰዎች ስላሉ ማለት ነው። ነገር ግን እኔ በማውቀው ደረጃ ምንድን ነው ፌዴራሊዝም፣ ያው አሁን በዓለማችን የጊዜው ፋሽን ሆነዋል። ብዙ የዓለማችን ሕዝብ በፌዴራሊዝም ስርዓት ነው የሚተዳደረው። ትልልቅ የሚባሉ የአሜሪካና የአውሮፓ ሀገራትም ፌዴራል ናቸው ማለት ነው። ከዚህ በመነሳት ይሄ አካሄድ አዋጭ እንደሆነ መረዳት እንችላለን። በተለይ ለእንደኛ አይነት ሀገር በጣም አዋጭ መፍትሄ ነው። አዋጭ የሚሆንበት ምክንያቱም የተለያየ ፍላጎት ስላለ ነው። የተለያየ ፍላጎት አንድ ማዕከል ላይ ሆኖ ማስተዳደር ስለማይቻል የየራሱ ማዕከል በመፍጠር አንድ ሀገር መፍጠር የሚቻልበት ሁኔታ አለ። ስለዚህ የስልጣን ክፍፍልን በማድረግ የስልጣን ክፍፍሉ ደግሞ ህገ መንግስታዊ መሰረት እንዲኖረው በማድረግ ጥሩ ሀገር እንዲኖረን ማድረግ ይቻላል። ስለዚህ የአህዳዊነት ኢትዮጵያ ውስጥ ሊመጣ ይችላል ወይ የሚለው ነገር ያው ፌዴራሊዝም ውስጥ ሁለት አይነት ኃይሎች ነው የሚኖሩት፣ የዳይቨርሲቲና የዩኒቲ ማለት ነው። አንድነት ላይ በጣም ትኩረት የሚያደርጉ ኃይሎች አሉ። ልዩነት ላይ ደግሞ ወይም ደግሞ ዳይቨርሲቲ ላይ በጣም ትኩረት የሚያደርጉ ኃይሎች አሉ። በነዚህ ሁለት ኃይሎች መካከል ባለው ሚዛን ነው የፌዴራሊዝም ስርዓት መቆም የሚችለው። ስለዚህ የአንድነት ኃይሎች ፌዴራሊዝም ውስጥ ሁሌ አንድ ስፍራ አንድ ትልቅ ስፍራ አላቸው ማለት ነው። ልዩነትን ልዩነት ደግሞ የሚያቀነቅነው ኃይሎች የራሳቸው የሆነ ስፍራ አላቸው። ዋናው ነገር ምንድ ነው? በሁለቱም መካከል በሚፈጠር ሚዛን ያው እንደ ጎማ የጎማ አሁን የመኪና ጎማ በሁለቱም አቅጣጫ ሆኖ ነው የሚሄደው። ስለዚህ የዳይቨርሲቲም የዩኒቲም ኃይሎች ልክ እንደ ጎማው ማለት ነው። አገሪቱን በዚህ መንገድ ማንቀሳቀስ ይችላሉ። አሁን ችግር የሚሆነው አንድ ጎማ ሌላኛው ጎማ ላይ ልሰቀል ሲል ነው። እንደዚህ ሲሰቀል ያው ትክክለኛ አይሆንም። መኪና መሄድ አይችልም። ስለዚህ አሁን በሀገራችን ያለው ትልቁ ስጋት ምንድነው? ያሉ የመንግስት ባህርያትና አካሄዶች የፌዴራሉን አካሄድ የወደዱት አይመስልም። በዚህ ምክንያት ደግሞ የሚመጣው ችግር ከባድ እንደሆነና በታሪካችንም ወደ ኋላ ሊመልሰን የሚችል አደጋ ከፊታችን እንዳለ ለብዙዎች ግልጽ የሆነ ይመስለኛል። ነት ያቆጠቁጣል ብለው ይሰጋሉ። ያቆጠቁጣል ብቻ ሳይሆን አቆጥቁጠዋል ብለን ነው የምናስበው ምክንያቱም መሀል ላይ ያለ መንግስት ክልል ላይ መግባት ከጀመረ መከላከያን እንደ ሀይል ተጠቅሞ የክልልን ሀይል መበተን ከጀመረ ያው አህዳዊነት እውን እየሆነ መሆኑ ግልጽ ነው። ስለዚህ በሀገራችንም እየሆነ ያለው እሱ ነው። ከዚህም በፊት ሆነዋል። ይሄ ነገር አዲስ አይደለም። ነገር ግን ከዚህ በፊት የነበረው ችግር አሁን ማንሳት ተገቢ ነው። ያኔ መነሳት ነበረበት፣ አሁንም መነሳት አለበት። ስለዚህ አሁን ባለው አካሄድ ቀበሌዎች የራሳቸው የሆነ ነጻነት የላቸውም ወይም ወረዳዎች ማለት ነው ክልሎችም የራሳቸው የሆነ ነጻነት የላቸውም። ጭራሽ አሁን የፌዴራል መንግስት የበላይ ክልሎች ደግሞ የበታች እንደሆኑ ፌዴራል መንግስት አዛዥ ክልሎች ደግሞ ታዛዥ እንደሆኑ ነው የሚታየው። ነገር ግን በሕገ መንግስቱ ላይ ማየት እንደሚቻለው ፌዴራል መንግስት ማለት ክልሎች ተስማምተው እና አምነው የሚመሰርቱት መንግስት እንጂ የበላያቸው አይደለም። እነሱ ናቸው የሚያቋቁሙት ወደውና ፈቅደው ማለት ነው። ስለዚህ የበላይ መባል ካለባቸው እነዚህ ክልሎች ናቸው እንጂ ፌዴራል መንግስቱ አይደለም። ፌዴራል መንግስቱ የእነሱን ፈቃደኝነት ነው መጠየቅ የሚችለው። በእኛ ህገ መንግስት ፌዴራል መንግስት የክልሎች የበላይ ነው የሚል ነገር የለውም። አሁን ላይ እንደምናየው ጠቅላይ ሚኒስትሩ ከክልል ፕሬዚዳንቶች በላይ ስልጣን ያለው ይመስላል። ምክንያቱም በህጋዊም ይሁን ህጋዊ ባልሆነ መንገድ የክልሎች መንግስታት አንዳንዴም ሲታሰሩ፣ አንዳንዴም ሲወርዱ እናያለን። ይሄ ማለት ጥፋት አለባቸው የሚል ምክንያት ብቻ በቂ አይደለም። እርግጥ ነው በሀገራችን ጥፋት የሌለበት መሪ ማግኘት ብርቅ ነው። ምክንያቱም በጭቆናና በአምባገነንነት ነበርን ብለናል። ስለዚህ ብዙ መሪዎቻችን በደም የተጨማለቁ ናቸው፤ ምንም ጥያቄ የለውም። ነገር ግን ለፌዴራል ስርዓቱ ሲባል እነዚህ በደም የተጨማለቁ መንግስታት በራሱ በፌዴራላዊ መንገድ ነው እንዲወገዱ ማድረግ ያለብን። እንዴት ነው የሚወገዱት? ለምሳሌ አንድ የክልል ፕሬዝደንት ህዝቡ ካልፈለገው ራሱ እንዲቀይረው በማድረግ እና ምርጫን እንደ መሳሪያ በመጠቀም ማስወገድ ይቻላል። ዴሞክራሲን በማስፈን ማለት ነው። አቶ ክብሮም እዚህ ድረስ መጥተው ይህን ቃለ መጠይቅ ስለሰጡኝ በጣም አድርጌ አመሰግኖታለሁ። መልካም እድል እንዲገጥሞት ትመኝሎታለሁ። ለትግራይ ህዝብ እየታገሉ ነው። ይህ ትግል ፍጻሜውን እንዲያገኝ በጣም አድርጌ እመኝሎታለሁ። እንዲቀናወት ትመኝሎታለሁ። መልካም እድል። እሺ፣ ደና ነው። እሽ፣ ተምካቸው የፕሮግራም ይሄን በዚህ ጨርሻለሁ።